የሚባል ግን አዲስ ህይወት ጀምሬያለሁ። ሶስት ወር ምንድናት እን ከእኔ ጋር ስንት ዓመት ነው ያሳለፍከው? ያሳለፋቸው ጊዜያትሽሽ ላሳይ ማለት?

ሁሉም በቃ አንተ አንዴ ገብተሃል አይደለ? አሁን ደግሞ ተጨርሳለህ ትወጣለህ። ምን ችግር አለ? ይኸውልሽ አንደኛ የራሴ ህይወት ዳረሽ ልምጣ። አብራችሁ እ ሳካል ብዬ እደብሮኝ ነው ያልኩት። ሳካል ብዬ አምናለሁ። ካልተሳካም ደግሞ አብራችሁ እሺ፣ ልለምንሽ ይሄ ኩስ ለተመለማ ምን እኮ አይደለም እንዴ? ነው ይሄን ስሜት እንሽ እንዴት ላስቆመው? ሰላም ሰላም። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ያው ብዙዎቻችሁ ማርኬ አጥፍተሃል፣ ማርኬ አጥፍተሃል ብላችሁ በጣም ብዙ ሰዎች በውስጥ መሰት እየደወላችሁ እያወራችሁኝ ነበረ። ያው ለብዙዎቻችሁ መልስ ያልመለስኩት እኔ ብዙም ጊዜ ታውቃላችሁ፣ ካጠፋሁኝ ቀድሜ ሄጄ ጥፋቴ ነው ብዬ ሄጄ መናገር እንትን አለኝና በዚህ ታይም ግን እኔ በጣም ስሜታዊ ያደረገኝ ነገር የእሷ አለመረዳት። ያው እናንተም ታውቁታላችሁ ስሜቱን። እኔ ከእሷ ጋር ነው እዛ ሐዋሳ ለመዝናናት የሄድኩት። እኔ እሷ ትመጣለች ብዬ የጠበቅኩትም ነገር የለም፣ ያሰብኩበትም ነገር የለም። ድንገታዊ ነገር ነው የተፈጠረው። እርግጥ ነው ስህተት ነው ሮ ማስገብቼ ማውራቴ ስህተት ቢኖረውም፣ ነገር ግን እኔ ላይ የምትተማመንብኝ ቢሆን እኔን የእውነት የምታቀኝ ቢሆን እንደዚያ አይፈጠርም ነበር። ብዙ ጊዜ ያው ነግሬያችኋለሁ። እኔ ስለሷ በጣም ብዙ ጊዜ አውርቼ ተናግሬም አልጨረሷም። ለእኔ ያለችኝ እሷ ብቻ ናት። ነገር ግን አለኝ በምትሉት ሰው ሳይታመን ሳትታመኑ ስቀር በጣም የሚያናድድና ልብ የሚሰብር ነገር ነው። እና እኔ በጣም ስሜታዊ ሆኜ ነበረ። በቃ አላደል። እሷም በእሷ በኩል ልክ ነች፣ በእኔም በኩል ልክ ነኝ። እንደዚህ መሆን የለብኝም ብዬ ያው ዛሬ መጥቼ ላችኋለሁ። ነገር ግን ቤተሰብ በዚህ አጋጣሚ ስትናደዱ የምትናገሩትን ነገር አታቁትም። እኔ ተናድጄ የተናገርኳቸው ነገሮች በጣም ብዙ ነገሮች አሉ። እሷም ተናዳ ደግሞ የተናገረችኝ ብዙ ነገሮች አሉ። ነገር ግን መነጋገራችን፣ ክፉ መወጣጣታችን እኔ እና እሷ በቃ የተለያየን ያህል እንዲሰማኝ በቃ ያበቃለት ነገር ያከተመለት እየመሰለኝ ነው። ለምን እንደሆነ አላቅም። ውስጤ በጣም ፍርሃት ውስጥ ነው። ያልጠበቅኩትን ነገር ያላሰብኩትን ነገር ከሶስት ዓመት በኋላ መጥቶ ህይወቴን እንዳይበጠብጠውም ፈርቼም ነበር። በሰዓቱም ደንግጬ ነበር። እሷ ስትመጣ ሳትመጣ በፊት ሁሉንም ነገር ጨርሼ ወደ እሷ ጋር ሊሄድ ነበር እና ልብስ ለባብሼ ተነስቼ ምናምን ሊሄድ ያንን ነገር የተፈጠረው ያው የተፈጠረው ሁሉም ነገር አይታችሁታል። ከእናንተ ምን የሚደበቅ ነገር የለም። ነገር ግን በዛ መሀል ያው መሀል ላይ የቀረሁት እኔ ነኝ። ከዛችንም ጋር ተጣልቼ ነው የመጣሁት። ምንም በቃ ወደ ህይወት እንዳትመጪ እንዳትመለሽ፣ እኔ ራሴ ህይወት ጀምሬያለሁ። በቃ አዲስ ህይወትን ጀምሬያለሁ። በጣም ብዙ ነገሮች ነበሩን። ያንን ነገር ደግሞ ቀሰውነን ብዙ ነገር ተፈጥሮ ትተነዋል። እኔም ትቼዋለሁ፣ ረስቼዋለሁ፣ ናም ብያታለሁ። ጨርሰን የመጣ ነው ሰው ግን እዚህ መጥቼም ደግሞ ነገሩ ሳይፈታ ሲቀር በጣም ስሜታዊ ይሆኛለሁ። በጣም ደብሮኛል፣ ከፍቶኛል። ምክንያቱም ከማምናት እኔን ትተማመንብኛላችሁ፣ ከምላት ሴት የማይሆን ነገር ስለሰማሁኝ የማይሆን ነገር ስለተናገረችኝ በጣም ውስጥ የደበረኝ እና ያው አላጠፋሁም፣ አይደለም አጥፍቻለሁ። ነገር ግን ቤተሰብ ስደውልም ስልክ አይነሳም፣ ቴክስት ማድረግ አልተመለሰልኝም እና የመጨረሻ ምርጫዋ ይሄንን ከሆነ ብቻ እኔ እናሷ ነገር ጊዜ ፍታው ማለት እኔ ዘግቼዋለሁ። ይህንን ነገር እንደ አዲስ መጀመር ካልፈለገች በስተቀር ይህን ነገር ዘግቼዋለሁ። ነገር ግን ለአንዴና ለመጨረሻ ጊዜ ጠይቃታለሁ ማለት፣ ካጠፋሁም ይቅርታ ጠይቃታለሁ፣ ካላጠፋሁም ደግሞ ያው አልጠይቅም። አይደለም እሺ፣ አጥፍቻለሁ፣ ትክክል ነው፣ አጥፍቻለሁ። ነገር ግን ይቅርታ ደግሞ አድርጋልኝ፣ አብራኝ እንድትቀጥል እፈልጋለሁ። ዛሬ የተፈጠረውን ነገር ነገ ይፈጠራል ብላ በፍርሃት እኔንም እንትን ማለት የለባትም። ነገ ይፈጠራል እያለች እሷ እንደዚህ የምታስብ ከሆነ ነገ ላይ አብሬያትም ብሆን ስጋት ላይ ነው ያለችው። በቃ አብራኝ ደስተኛ ኢቭን እንኳን እኔ የቀለበት ጥያቄ እንኳን ስጠይቃት እሺ የማትለኝ የምትጠራጠረኝ ነገር በጣም ብዙ ነገር እንዳለ እያመላከተችኝ ነበረና ያንን ነገር ደግሞ እንዲወጣ ያደረገችው ራሷ ናት። ምክንያቱም እኔና እሷ ነገር ግንኙነታችን እኔ ሞር እንዲጠብቅ ነው እምፈልገው። ያው ቀለበት ላደርግላት ስፈልግ ግንኙነታችን የበለጠ ይጠነክራል እንጂ ይላላል ማለት አይደለም። እኔ በዛ ሀሳብ ነበር እንደዛ ማደርገው። ነገር ግን እስከ ዛሬ የማትተማመንብኝ ነገር አለ ብዬ እንዳስብ፣ እንድጠራጠር፣ እኔን አታምነኝም እንድል ከእሷ ሌላ ሴት አስባለው ወይ የሆነ ነገር እሷ ውስጥ ያለው አእምሮ ውስጥ ያለውን ነገር አላውቅምና፣ እኔ በጣም እንትን ውስጥ ገብቻለሁ። ሪሌሽንሺፓችን የእውነት ነው ማለት እኔ ከልቤን ያፈቀድኳት ከልቤን ይወደድኳት፣ ነገር ግን ላፍ ብቻ ይሄ መሆን ትክክለኛ መሆንን እያጠራጠረኝ ነው። እና የምር ታፈቅረኛለች የምር ትወደኛለች ለእኔ ታስባለች የሚለውን ነገር ሀሳብ ሆነብኝ። ለምንድን ነው የማትቀበለኝ የሚለውም ጥያቄ ብዙ ጊዜ እየተመላለሰብኝ ነበር። እና እንግዲህ ዛሬ ቤተሰብ ከቤት ነው የጀመርኩላችሁ። በቃ ማለት ብዙ ነገሮችን እዚህ ቤት ውስጥ ያስታውሰኛል። ነገር ግን እዚህ አልጠራትም፣ ሰፈራቸው ድረስ ይሄድና በቃ ምርጫዋ ይሄ ከሆነ ፍላጎቷ ይሄ ከሆነ የሷን ውሳኔ እሰማለሁ። ከዚያም በኋላ የራሴንም እርምጃ እወስዳለሁ። ማለት እኔ መተከዝም ማዘንም አልፈልግ ማልቀስም አልፈልግ። እኔ በደስታ ማልቀስ እንጂ በሀዘን ከዚህ በኋላ ማልቀስ አልፈልግ። ደስተኛ ሆኜ ነው መቀጠል የምፈልገው። ቤተሰብ ዛሬ ማለት ይቅርታ አድርጋልኝ አብራ የምትቀጥል ከሆነ እሰየው። ደግሞ አምናበት መሆን አለበት ይህንን ነገር አምናበት ማለት ባክ ሂስቶሪ ያለፈ ታሪኬ ከእሷ ጋር ምንም እንደማያገናኘው ከእሷ ጋር ምንም እንደማይፈጠር ምንም የእሷ ግንኙነታችንን ካላሰፋቸው ይሄ ርቀታችንን ካላሰፋቸው በስተቀር ያለፈ ታሪክ ያለፈ ነው። ዳግመኛ አይመጣም። ወደ መሀል እያስገባቸው ያለችው እሷ ናል። በዛ ታይም እንደዛ አድርጋ ጥላኝ ስትሄድ ምን ላስብ? እና ያንን ነገር አምናበትም እንድትገባ ስለምፈልግ አንዲና ለመጨረሻ ጊዜ ጠይቃታለው። ማለት ትች ያለው ስትለኝ፣ እንዲህ በቀላሉ ምትዋት መስሏት ከሆነ ማይሆን ነገር ነው። የቃቃ ጨዋታ አይደለም ልጅነትም ከሆነ ይህን ነገር ደግሞ አስባበት ነው መግባት ያለባት። አሁን ይሄድና ቤተሰብ ያሰብኩት ምንድን ነው ማለት እኔን የምትጠራጠረኝ ከሆነ የማታምነኝ ከሆነ ትተወኝ። የምትተማመንብኝ አብራኝ መሆን የምትፈልግ ከሆነ አሁኑ ነው። አብራኝ ትሆን። ለእናንተ የምነግራችሁ ቁርጡን ነገር ይህን ነው። ከተማመነችብኝ አብራኝ እንድትቀጥል ካልተማመነችብኝ ደግሞ እንድትተወኝ ነው ምፈልገው። ዛሬ እሷ ጋር ይሄዳለሁ። አሁን ቤት ነው ያለሁት፣ ልብስ ቀያር ይወጣለው። እንግዲህ አብራችሁን ከተራራው ማዶ ማዶ ማዶ ወዲያ ከናቴ ደጅ አለች ልጅነት ልብ ያፈራት ወዳጅ ስንዋደር ኖረን ኖረን ኖረን ቢያለያየን ጊዜ እንኳን ሰውንም ባተን አነቀው ወንz ከተራራው ማዶ ማዶ ማዶ ወዲያ ከናቴ ወዳጅ አለች የልጅነት ልቤ ያፈራት ወዳጅ ስንዋደር ኖረን ኖረን አን ሰውንም ባተናነቀ ወንዜ ልብ ያፈራት ወዳጅ ስንዋደር ኖረን። እንግዲህ ቤተሰብ አሁን ያው ቅርብ ነው፣ ግን በመኪና ቶሎ ነው የሚደረሰው። ዳረሽ ልምጣ አብራችሁ ሆኑ ደብረኝ ነው ያልኩት። ይሳካል ብዬ አምናለሁ። ካልተሳካም ደግሞ አብራችሁ ሆኖ ልብ እየፈራ ስለሆነ ነው እንዳትቀር። ሰጠት ማና በዚህ ሰዓት እኔ ቤት መምጣት ምን ማለት ነው የኔ ቤት ማን ያሳይሽ

እየተጫወትሽ ነው፣ እየቀለድሽ ነው ማለት። በእኔ ት እየገባሽ እንደ አዲስ እየመጣሽ እየቀለድሽብኝ ነው። ድሮ ኩ አይደል በቃ ሚዲያ ውስጥ መግባት እንደማትፈልጊ ነግረሽኛል። ኢቨን እየቀረጽኩኝ ነው። በእግዚአብሔር ምን አስበሽ ነው? አሁን በዚህ ሰዓት እንኳን የሰው ቤት እኳ ይሄዱ? ምን ሆነሽ ነው? አይደለም ግን በቃ አንተ አንዴ ገብተሃል። አሁን ደግሞ ማርክ ምን ሆነው? በእናትሽ ይኸውልሽ፣ አንደኛ የራሴ ህይወት አለኝ እዚህ ጋር፣ እኔን እየጠቀምሽኝ እየመሰለሽ ሌላ ሰውም እኔንም እየጎዳሽኝ ነው ያለሽው። ይኸውልሽ እንደምን ፍቅር ታውቃለህ እንዴ? ያድሩ ነበር ያድሩ ነበር። በቃ አሁን ሌላ ህይወት ጀምሬያለሁ፣ አዲስ ፍቅረኛ ይዣለሁ። እንዴ አንቺ ከስንት ጊዜ በኋላ ነው የመጣሽው? ምን ቲክቶክ ላይ አልሽ ዩቲዩብ ላይ ድራማ አይደል እንዴ? በቃ እኮ ትጨርሳላችሁ፣ አለቀ። ያኔ ነበር እንደዚህ አይነት ቀልድ። አሁንም አትቀልጂ፣ አሁንም እየቀለድሽ ነው ያለሽው። እኔ ያኔ የነገርኩሽን ነገር አሁንም ይዘሽ እንድትመጪ አልፈለግም፣ ነግሬሻለሁ። አሁን ለምን መጣሽ? ምንድን ነው የምንነጋገረው? በእግዚአብሔር አውርተን ጨረሰን አይደል። በቃ አሁን ቦርሳ ይዞ መምጣት ምን ማለት ነው? ምን ማለት ነው ያለ? ከማን ጋር? ከእኔ ጋር እየቀለድሽ ነው አይደል? ቀልድ ነው

አልገባሽም አልገባሽም። በቃ ያኔ የነገርኩሽ ነገር አሁን ይዘሽ እንድትመጪብኝ አልፈለግም። እየነገርኩሽ ነው አይደል? አዲስ ሕይወት ጀምር ያለው በቃ፣ ከሷ ጋር የእውነት ነው አልኩሽ አይደል? ያኔ ባለመናገር እሺ፣ ይቅርታ ምን ማለት ነው? እንደማፈጠት አቃለ አቃለውሽ። አሁን ታዲያ አዲስ ማለት እንዴት? አንተ እሷን መርሳት እንዳልቻልኩ እኮ እኔም አንተን መርሳት እኮ አልቻልኩም። ይኸውልሽ እኔ ከገና ይኸውልሽ አንድ አመት ሙሉ ከእሷ ጋር ነበርኩኝ አይደል ኢቨን ፍቅር ከጀመርን እሺ ሶስት ወር ነው አራት ወር ነው ይባል፣ ግን አዲስ ህይወት ጀምሬያለሁ። ሶስት ወር ምንድን ናት እንዴ? ከኔ ጋር ስንት አመት ነው ያሳለፍከው? ያሳለፍናቸው ጊዜ እሺ እሺ፣ ላሳየክ ማለት ሜይ ቢ ረስተው ከሆነ ላስታውስክ። እኔ ምንም አልፈልግም፣ ምንም እንድታሳየኝ አልፈልግም። በእግዚአብሔር በቃ አሁን ይኸውልሽ እኔ ሌላ ቦታ ሊሄድ ነው አሳቢ ሌላ ቦታ ነው። አንቺ ደግሞ መተሽ እንደዚህ ነገር ነገ እንድታረጊ ደግሞ አልፈቅድልሽም። ምንድን ነው ምን እንድረዳሽ ነው የምትፈልጊው? ትተሽኛል አይደል? ትተሽኛል በቃ አንዴ፣ ይርቀሽኛል አይደል? በቃ ምንድን ነው አሁን እንደ አዲስ መጥቶ ምን ማለት ነው ምን ማለት ነው? ነገሪኝ፣ እስቲ ምን ማለት ነው? እንደ አዲስ መተሽ አሁን ህይወት ውስጥ አስገባኝ ማለት ምን ማለት ነው? ከቻልክ ከፈለኩት አላቀኝ። ምን እግዚአብሔር ልታሳብጂኝ ነው? ልታሳብጂኝ ነው? ከስንት ጊዜ በኋላ መተሽ ልታሳብጂኝ ነው? አይደለም እሺ፣ ምን ላድርግ? ምን ማለት ነው? እኔ ጋር ምን ዋስትና አለሽ? እኔ ጋር ለመኖር እንዴ! እኔ እኮ ብቻዬን አይደለም የምኖረው። ምን ሆነሻል? አሁን እኮ የመጣችሁ ዴ አሁን ለመጣች ሴት እንደዚህ የምታደርገኝ ጊዜ እንደዚህ በቀላሉ የሚረሳ ነው? እሺ ምን እንዳደርገው የምትፈልጊው ትተሽኝ ሄደሽ ምንድን ነው የማናገር? አባታስ ከላወቀቻ አንቺ መለያየት ለአንቺ ነገር ቀላል ነው። ያ ሁሉ ነገር አሳለፈን አንቺ አይደለም? ያ ሁሉ ነገር አሳለፈን ትተሽኝ ስትሄጂ መለያየት ለአንቺ ቀላል ነበር። እንዴት ትቼ ሄድኩት እኮ። በዚህ ጉዳይ እኮ አይደለም፣ በቃ እኮ ድራማ ነበር ስትሰራ የነበረ። ከሷ ጋር ያለህን ነገር በቃ ጨርስ። እኔ እጠብቅሃለሁ፣ በእውነት እጠብቅሃለሁ። እንደዚህ አትበይ። በእግዚአብሔር ተይኝ። ይኸውልሽ ብዙ ያልጨረስኳቸው ነገሮች አሉ። በአንቺ ምክንያት ከእሷ ጋር ይኸው ሶስት ቀናችን ነው ከተዘጋጋ። በአንቺ ምክንያት ደግሞ ይህ ነገር እንዲፈጠር እንድትፈቅጂም አልፈልግም። እንደዚህን አይነት ሴትም እንዳልነበር እሸቃለሁ ወይ፣ እባክህ ብለሽ ሁን አረ፣ በመድኃኒዓለም እንዴት ነው እንጂ የሚገባሽ? እየነገርኩሽ አብሬ ልሰራ ፍቃደኛ ነኝ እኮ። ከዚህ በኋላ እኮ እሺ፣ ያን ለምን ለምን እምቢ አልሽኝ? ወደ ሚዲያ ላምጣሽ ስል ወደ ሚዲያ እንምጣ ነኝ ገና ከዜሮ ስጀምር ነኝ። እንምጣ ስልሽ ለምን እምቢ አልሽኝ? ሁኔታዎች አሉ። አሁን ለምን መጣሽ ወደ ሕይወቴ? ወጥተሻል አይደል? በቃ ያሳለፍናቸውን ነገሮች ለምን እንደማትረሽ እርሻቸው። ለእኔ ስትይ በቃ እኔ አንቺ መጉዳት አልፈልግም። በቃ አሁንም ድጋሚ በንግግር እንድጎዳሽ አታድርጊ። አሁን እኔን ሳትናገር ይህ ቦርሳ ይዘሽ እሺ፣ ምን እንዳደርግልሽ ምን እንዳደርግ ነው? አሁን አንደኛ ነገር አንቺ እዚህ አትሆኚም። ይኸውልሽ አንደኛ ነገር ልንገርሽ በአንቺ ምክንያት ምን ሆነሻል? እኔ እኔ እኔ እኔ እኔ ነይ ብዬሽ አልጠራውሽም። በቃ ምንድን ነው ቀልድ አይደለም፣ በእግዚአብሔር ቀልድ አይደለም። እየቀለድሽ ከሆነ ነገር ማለት እየተጫወትሽ ነው፣ ቦርሳ ይዘሽ መተሽ እየቀለድሽ ነው። ወደ እኔ ህይወት እንደዚህ ቀለል ብሎ መግባት እዚህ ደረስ ሳኮ ላገኝ ነበር። አይደለም አለም፣ ምን ሆነ ነው? አልተረዳሽም? ተረድቼዋለሁ እንዴ እነዛ ሶስት ሁለት ዓመታት እንደዚህ ቀልድ ናቸውን ለአንተ? በቃ ያለፈ ታሪክ ነው። አሁን ከህይወቴ እንድትወጪ ይፈልጋል እኔ እንድጎዳሽ፣ በንግግሬ እንድጎዳሽ አታርቂ። ያሳለፍናቸውን መልካም ጊዜያቶችን እያሰብሽ መኖርም ትቻለሽ፣ እንደፈለግሽም መሆን ትቻለሽ። ነገር ግን እኔ አሁን አዲስ ህይወት ጀምሬያለሁ። በንግግሬም ደግሞ እንዳስቀይምሽ አታርቂ ሆን በዚህ ልክ ጨካኝ ሆነ። አልገባኝ እኮ እኔ ጨካኝ አይደለም፣ ጨካኝ ሞኝ አይደለም። በቃ ተረጅኝ። ጠዋት ትሄጃለሽ፣ ወደ መጣሽበት ሀገር ትመለሻለሽ። ለሶስት ወር ሽ ኔ ቢነገ በሆነ ነገር የተነሳሳ ነገር ነው እንጂ እኮ ከመጀመሪያው ፍቅር ነበረ

አንቺስ ሌላ ህይወት ጀምረሽ እንደሆነ በምን አውቃለሁ ምን ማለት ነው አልጀመርኩም ማለት እሺ በቃ እኔ እኔ እኔ እኔ እኔ ባለ ትዳር እኔ እኔ ባለ ትዳር ነኝ በቃ እኔ ለአገባት ነው የምፈልገው? እኔ በቃ ከእሷ ጋር ነው ፍቅር ያለኝ ከአንቺ ጋር የነበረኝ ነገር በሙሉ ጠፍተዋል ነግሬሻለሁ አሁንም ደጋግሜ እየነገርኩሽ ነው ፕሊስ፣ ተረች አሁን፣ ተነሽና ወደ ሩም ይዤሽ ልሂድ። ወደ ሩም እኮ እሺ በይ። እኔን ሁሉን ነገር እንድትረሺ ነው እንደ አዲስ። አሁን ሀሳብሽን ይዘሽ መተሽ እንደዚህ ሆኖ እንደዚህ ወጥቶ፣ ያ ያለፈ ነገር ነው። እህትና ወንድም ልንሆን እንችላለን፣ ልንቀጥል እንችላለን። ነገር ግን አሁን የምትያቸው ምንድን ነው የማናገራት? ምንድን ነው ምት መጣለች? ያኔ እኮ ፍቅር ነበረ፣ አሁን አላፈቅርሽም። እሺ አሁን የድሮ ፍቅር የለም። ይህ ማለት በአንድ ይጠፋል ማለት ነው። ለመርሳት እንደዚህ ቀላል ሆነልክ? ፕሊዝ፣ በእናትሽ የምትረጂኝ የምታውቂኝ እየጎዳሽኝ ነው። እየጠቀምሽኝ አይደለም እየጎዳሽኝ ነው። ጥዬሽ ከመሄዴ ሩም ላስይዝሽ ጠዋት ወደ መጣሽበት ሀገር ትሄጃለሽ። ብልሽ ተረች ከፈለክ ላናግራት እችላለሁ። ማንን ነው የምታናገሪው? ምንድነው የምታናገሪያት? እንዲህ እኔ ፍቅረኛ ናት፣ በቃ እኔ የማናግራት ምንም። እንድታናገሪያትም ደግሞ አልፈልግም። ምንድነው የምታናገር ሲጀመር? በቃ እንዴ ከህይወቴ ወጥተሻል። እኔ አስረድቻት ጨርሻል። በቃ እሷ የምትቀበለኝ ከሆነ ትቀበለኛለች። ነገር ግን አንቺን መልሶ ወደ ህይወቴ ለማስገባት በጣም ቸገራል፣ አልችልም ባትቀበለኝ፣ እንኳን አንተ አይደለም እያወራ ያለው። ተረጋግተ ቁጭ ብላ። እኔ ከህይወቴ እንድትወጪ ነው እምፈልገው። ምንድን ነው ምን አይነት ህይወት? እኔ አዲስ ህይወት ጀምሬያለሁ። በምን ቋንቋ ነው ምን ልበስናል? በቃ እሺ፣ እኔ ሌላ ቀን አስረዳሻለሁ። በቃ በእውነት ነው። እናትሽ፣ ቦርሳሽ ይዘሽ እኔ እሺ በይ በቃ እኔ ሌላ ብዙ ነገር አቅዶ መጥቶ እንዴት ነው የሚሄደው? ምን ማለት ነው? እኔ ያቀድሽውን እቅድ እኔ አሁን ላሳካልሽ አልችልም። በቃ ምንም እርዳሽ ነገር የለም። ቦርሳሽን ይዘሽ ች በቃ። ምንም አሁን ላይ ምንም ጥሩ ስሜት ላይ አይደለሁም። ተኝ፣ ተኝ በእግዚአብሔር ተኝ። እሺ ተረጋጋ። ምንም የምረጋጋበት ነገር የለም ወይኔ! በእግዚአብሔር እሺ፣ እሺ እያልኩሽ እኮ ነው። ሌላ ቀን በደንብ ባስረዳሻለሁ። አሁን ልትረጂ ዛሬ ለምን እንደምን ምንድን ነው? ዛሬ ለምን ለምን እሺ